ምሥጢረ ኢትዮጵያ ፍልስፍና፣ ደራሲ ጤንነት ሰጠኝ ወይም ወልደ ሩፋኤል፣ አሳታሚ ነገረ ጥበብ ማዕከል በ2004 ዓ ም የታተመውን የዚህን መጽሐፍ ትረካ በተከታታይ ክፍሎች የሚያቀርብላችሁ የባራኪው ሥርዓት ዘኦርደሮፍ ዘሃይ ፕሪስት ነው። ምሥጢረ ኢትዮጵያ ፍልስፍና ምዕራፍ አንድ። ከወልደ ሩፋኤል ጋር የአዳም ርስት ሀገር እምብርት በሆነው ስፍራ ተቀምጠናል። ጊዜው በግምት ከጠዋቱ ሶስት ሰዓት ይሆናል። ኢትዮጵያውያን ታላቅ በነበሩበት ጊዜ የተጠቀሙበት ስድስቱ ምሥጢረ ጥበብ ምንድን ነው ስል ወልደ ሩፋኤልን ጠየቅኩት። ከስድስቱ ምሥጢረ ጥበብ መካከል አንዱ ከሆነው በስም ከሚወከለው ተነስቼ ላስረዳህ አዳም ከገነት እንደተመለሰ መላእክት እና ትካዜውን ያስረሳልታል ባሉት ስፍራ አስቀመጡት። ይህንን ስፍራም መላእክት ርስት ሀገር ነው ሲሉ ነገሩት። አዳም ከገነት ከመጣ በኋላ የተፈጠረባትን ምድር አርሶ ከእሷ የሚያገኘውን በረከት እየተመገበ ርስት አገርህ ብለው መላእክት በሰየሙለት ስፍራ ተቀመጠ። ይህ አዳም እያረሳትና ከእሷ የሚገኘውን በረከት እየተመገበባት የኖረባት ምድር ወዳጆቹ በሆኑ መላእክት የተሰጠው እንጂ እሱ እዚህ ብኖር ይሻለኛል ሲል በራሱ ሐሳብ የመረጣት ስፍራ አይደለችም። ይህ ከሆነ አዳም ከገነት ከተመለሰ በኋላ ይኖርባት የነበረችው ምድር ስም ነበራት ማለት ነው። ይኸውም እኛ የአዳም ርስት ሀገር ብለን የምንጠራው ስፍራ ሲሆን፣ በአሁኑ ወቅት ደግሞ ምንም እንኳን ይህ ስፍራ በተወሰኑ ቦታዎች ብቻ ተወስኖ የሚገኝ ቢሆንም ኢትዮጵያ ብለን በስም የምንጠራት ምድር ነች። ይህችም ስም ያላት ምድር የአዳም ወገን የሆኑ ህዝቦች የሚኖሩባት ነች። ይህንን አንድ ብለ ያዝ። ይህም ብቻ አይደለም መላእክት ርስት አገርህ ነው ብለው ለአዳም ከሰጡት በኋላ እንደ ራሱ ሐሳብ ቢያሻው ይኑር ብለው ትተውት አልሉ። አባት ገና ጎጆ የወጣ ልጁን እምንደረስ ይህን እንዲህ ብታደርገው ጥሩ ነው እያለ ዘወትር እንደሚጎበኘው መላእክትም አዳምን ከማደሪያቸው ስፍራ ዘወትር እየመጡ ጎበኙት። መቼስ በዚህ ወቅት እነዚህ መላእክት ዘወትር እየመጡ የጎበኙት አዳምን ነው ብንልም፣ በሌላ በኩል ዘወትር እየመጡ የጎበኙት በርስትነት የሰጡትን ምድር ጭምር ነው። ከዚህም በኋላ የአዳም ወገኖች በኖሩበት ዘመናትም እነዚህ መላእክት ወደ አዳም ርስት ሀገር መምጣታቸውን አላቋረጡ። እነዚህ የአዳም ወዳጅ የሆኑ መላእክት ከማደሪያቸው ስፍራ እየመጡ የሚያርፉባቸው ሰባት ስፍራዎች ናቸው። ይህም በመሆኑ የአዳም ርስት ሀገር የምንላት ስፍራ የአዳም ወዳጅ የሆኑ መላእክት ዘወትር የሚጎበኟትና የሚጠብቋት ምድር ነች ማለት ነው። ይህንን ሁለተኛ ብለህ ያዝ። ይህ ብቻ አይደለም። መላእክት ለአዳም ይህንን ምድር ርስት ሀገር ነው ብለው ከሰጡት በኋላ ከማደሪያቸው ስፍራ መጥተው ከሰው ወገን የተሰወሩ ረቂቅ የሆኑ ምሥጢራትን አስተማሩት። አዳም ከመላእክት እንደተማረው ምድሯን እያረሰና ከእሷ የሚገኘውን በረከት እየተመገበ ኖረ። ከሱም በኋላ የመጡት ወገኖቹ በእሱ ጥበብ ጸንተው በዚህ ስፍራ ኖሩ። እናም አዳም በዘመኑ ይጠቀምባቸው የነበሩት ጥበቦች ከራሱ ሕሊና አንቅቶ ያወቃቸው ሳይሆኑ ወዳጆቹ የሆኑት መላእክት ያስተማሩት ናቸው። ከእሱም በኋላ የመጡት ወገኖቹ በእሱ ጥበብ ላይ ጸንተው እንደመኖራቸው ትምህርታቸው ይኸው አዳም ከመላእክት የተማራቸው ናቸው። ይህም በሶስተኛ ምድብ ከሚገኙ መላእክትና በአራተኛው ምድብ ከሚገኙ መላእክት የተሰወሩ በሰማያት የሚገኙ ረቂቅ ምሥጢራት የያዘ ነው። በዚህም የአዳም ትምህርት፣ በኋላም የአባቶቻችን ትምህርት ታወቀ ማለት ነው። ይህንን ሶስተኛ ብለ ያዝ። እነዚህ መላእክት አዳምን ከምድራዊ ሰማያት ፍጥረታት ለይተው ማክበራቸውና ማቅረባቸው የምድራዊ ሰማያት ገዢ ኋላም የመንግሥተ ሰማያት ወራሽ ሆኖ ቢፈጠር ነው። አዳም ይህንን የገዥነት ክብሩን ይዞ ቢፈጠርና ይህንን ክብሩን ጠብቆ ቢያገኙት እነዚህ መላእክት እየረዱትና የቸገረውን እንደሱ ሆነው እያከናወኑለት አብረው ኖሩ። ኋላም እነዚህ መላእክት በአዳም የዘር ግንድ ስር ከሚገኙት ወገኖቹ ጋር ሳይሆን ከነዚህ መካከል የገዥነት ክብራቸውን ይዘው ከተወለዱትና ይህንን የገዥነት ክብራቸውን ከጠበቁት ጋር አብረው ሆኑ። እነዚህ መላእክት ለአባታቸው ለአዳም ሲያደርጉለት የነበረውን ለእነዚህም አደረጉላቸው። ይህ ከሆነ በአንድ በኩል ምንም እንኳን ሁሉም ከአዳም ይዘር ግንድ ተገኝተዋል ብንልም ከእነዚህ መካከል የገዥነት ክብራቸውን ይዘው የተፈጠሩ አሉ ማለት ነው። በሌላ በኩል ከነዚህ የገዥነት ክብራቸውን ይዘው ከተፈጠሩት ጋር የአዳም ወዳጅ የሆኑ መላእክት ይገኛሉ ማለት ነው። ይህንን አራተኛ ብላ ያዝ። በሌላ በኩል እነዚህ መላእክት በሰማያት የሚገኙ ረቂቅ የሆኑ ምሥጢራትን ያስተማሩት አዳምን ብቻ ነው። አዳምም ቢሆን ይህንን ወዳጆቹ ከሆኑት መላእክት የተማረውን ትምህርት ያስተማራቸው ከሱ በኋላ ርስት አገሩን ለወረሱት ወገኖቹ ነው። ስለዚህ የነዚህን መላእክት ጥበብ የተጠቀሙባቸውም ሆነ ወደፊት ሊጠቀሙባቸው የሚችሉት በአዳም ርስት አገር የሚኖሩ ወይም በገዥነት ክብራቸው ከአዳም ወገን የሆኑ ሕዝቦች ብቻ ናቸው። ይህንን አምስተኛ ብለህ ያዝ። የአዳም ርስት ሀገርም ሆነች በውስጧ የሚኖሩት ሕዝቦች ህብረት ያላቸው የአዳም ወዳጅ ከሆኑ መላእክት ጋር እንጂ በሦስተኛው ምድብና በአራተኛው ምድብ ከሚገኙት መላእክት ጋር አይደለም። ስለዚህ በዚች ምድር ሊጸና የሚችለው ትምህርት ከነዚህ መላእክት የተገኘው ትምህርት ብቻ ነው። ይህንን ስድስተኛ ብለህ ያዝ። በዚህ ወደ ስድስቱ ምሥጢረ ጥበብ ትገባለህ አለ ወልደሩፋይል። ለመሆኑ የአዳም ርስት አገር ብለን የምንጠራት ምድር ድንበሯ ከምን ተነስቶ ምን ይደርሳል? ስዕል፣ ወልደሩ ፋይልን ጠየቅሁት። እስካሁን በነገርኩ መነሻነት የአዳም ርስት አገር የምንላት ምድር ድንበሯ ከምን ስፍራ ተነስቶ ምን ስፍራ ላይ እንደሚያቆም ልናውቅ እንችላለን። የአዳም ወዳጅ የሆኑት መላእክት ያስተማሩትን ትምህርት የተቀበሉና ተቀብለው በዚህ ጥበብ የኖሩ ሕዝቦች የሚገኙባቸው ምድሮች በአጠቃላይ የአዳም ርስት አገር ናቸው። ይህም የአዳም ወዳጅ የሆኑ መላእክት ጥበብ የበላይነት የያዘባቸው ስፍራዎች የአዳም ርስት አገር ናቸው እንደ ማለት ነው። አለ ወልደ ሩፋኤል። ይህ ከሆነ መላእክት ለአዳም ያስተማሩት ትምህርት በጠፋበት በዚህ ዘመን የአዳም ርስት ሀገር የምንለው ስፍራ የትኛው ነው? የአዳም ወዳጅ የሆኑ መላእክት ያስተማሩት ትምህርት ከአዳም ርስት ሀገር የጠፋበት ጊዜ አልነበረም። ወደፊትም ቢሆን ያ አይሆንም። ይህንን ብንልም ግን የአዳም ወዳጅ የሆኑት መላእክት ያስተማሩት ትምህርት ከስሞና በተወሰነ ስፍራ ብቻ ተወስሉ የነበረባቸው ጊዜያቶች ነበሩ? የአዳም ወገኖች ኃይልና ኅብረት አጥተው ከርስት አገራቸው ተሰደው እያሉም ቢሆን በዚህ ትምህርታቸው ጸንተው ኖሩ። ምንም እንኳን እነሱ በኖሩባቸው ዘመናት ርስት አገራቸው እጅግ ተዳክማ በተወሰኑ ስፍራዎች ላይ ብቻ ተወስና የምትገኝ ብትሆንም ቀድሞ ኃያል በነበሩባቸው ጊዜያት ባስቀመጧቸው የእጆቻቸው ሥራዎች የርስት ሀገራቸውን ስም አስጠሩ። ይህ እንደምን ነው ቢባል ይህንን የሠሩት ህዝቦች መኖሪያቸው ወይም ሀገራቸው እዚህ ስፍራ ነበር ተብሎ ጥበባቸው ከስማቸው ጋር አብሮ እንደሚነሳ ማለት ነው። ከአዳም ወገን የሆኑ ህዝቦችም እንዲሁ በጥበባቸው የርስት ሀገራቸውን ስም ማስጠራት ቻሉ። ከጥበባቸው አንቅተው በሠሯቸው ሥራዎች ሲኖሩባቸው የነበሩባቸውን ምድሮች ወይም የድንበራቸውን መጠን ተናገው። ዛሬም ቢሆን እነዚህ ስፍራዎች በአዳም ትምህርት የሚመሩ ባይሆንም ትላንት የነበሩ ህዝቦች ያስቀመጧቸውን እጆቻቸውን አሻራ የሆኑትን ጥበቦች በመመልከት ርስት ሀገራቸው እንደሆነ ማወቅ እንችላለን፣ አለ ወልደ ሩፋኤል። አንተ እንዳልከው የነዚህ ህዝቦች የእጆቻቸው ስራዎች አሁንም ምስክር ሆነው ይገኛሉ ስንል በእርግጠኝነት እነሱ ስለ መስራታቸው ምን ማረጋገጫ አለ? ስል ወልደ ሩፋኤልን መልሼ የጠየቅኩት መላእክት ለአዳም ያስተማሩት ትምህርት በምድራዊ ሰማያትም ይሁን በሰማያተ ሰማያት ከዚህ በፊት የሆኑትና ከዚህም በኋላ የሚመጡትን ደግም ይሁን ክፉ ጊዜያትን እንዲሁም የእነዚህን ስፍራዎች አፈጣጠር የሚያስረዳ ረቂቅ ምስጢር የያዘ ነው። አዳም በዚህ ምድር ሲኖር ይህ ከመላእክት የተማረው ትምህርት በእሱም ዘመን ይሁን ከእሱም በኋላ በሚመጡት ወገኖቹ የሚፈጸም እንደሆነ አምኖ በተስፋ ኖረ። ከእሱም በኋላ የመጡት አባቶቻችን መላእክት ለአዳም ባስተማሩት ትምህርት አምነው በዚህ ጥበብ ላይ መንግስታቸውን በስድስቱ ምሥጢረ ጥበብ መስርተው በማኅበር መኖር ጀመሩ። እነዚህ ህዝቦች በዘመናቸው የጥበብ አሻራዎቻቸውን ያስቀመጡባቸው ስራዎቻቸው ይህንኑ አዳም ከመላእክት የተማረውን ትምህርት የሚገልጹ ናቸው። ይህ መላእክት ለአዳም ያስተማሩት ጥበብ ከሱ ወገን ውጭ ለሆኑ ህዝቦች የተገለጠላቸው አይደለም። ስለዚህ ይህ ጥበብ የሚገኘው የአዳም ጥበብ ካላቸው ህዝቦች ዘንድ ብቻ ነው። ይህም ጥበባቸው በተለያዩ የእጆቻቸው ስራዎች ላይ እስከዚህ ጊዜ ድረስ አብሮ ይገኛል፣ አለ ወልደሩ ፋይል ይህ ገብቶኛል፣ ግን ይህን ስትነግረኝ በስድስቱ ምሥጢረ ጥበብ መንግሥታቸውን መስርተው በማኅበር መኖር እንደ ጀመሩ አንስተህልኝ ነበር። ወልደ ሩፋኤል ጭንቅላቱን በመነክነቅ ትክክል መሆኔን ገለጸልኝ። እነዚህ የአዳም ወገኖች በርስት ሀገራቸው በአንድ መንግሥት ስር በማኅበር ይኖሩ ነበር ካልን ማኅበራቸው የአዳም ርስት ሀገር ወይም ኢትዮጵያ ብለን በምንጠራው ስም ይጠራ ነበር ወይንስ የራሱ የሆነ ከዚህ የተለየ መጠሪያ ስም ነበረው? አዳም ወደዚህ ምድር ተመልሶ ከመጣ በኋላ በርስት ሀገሩ እንደኖረ ከሱ በኋላ የመጡት ወገኖቹም በአዳም ርስት ሀገር መንግስት መስርተው በማህበር መኖር ጀመሩ። በዚህም ጊዜ የነበረው ይህ ማህበራቸው በአዳም ርስት ሀገር የሚኖሩ ህዝቦች በሚል በጥቅሉ ይጠራ ነበር። ከዚህም በኋላ እነዚህ ህዝቦች አንድ ጊዜም እጅግ ሀያል ሲሆኑ፣ አንድ ጊዜ ከርስት ሀገራቸው ወጥተው በስደት ሲኖሩ ቆይተው በስተመጨረሻ ወደ ርስት ሀገራቸው ገብተው መንግስት መስርተው ኖሩ። መንግሥተ ሰማያት እንደታወቀች ማለትም ክርስቶስ ወደዚህ ምድር ከመጣ በኋላ ግን የእነዚህ ሕዝቦች ማኅበር የክርስቲያን ማኅበር በሚል ተለይቶ በስም ተጠራ። በዚህ ስማቸው መንግሥታቸው መስርተው እስከ 13 ተኛው ክፍለ ዘመን መጀመሪያ ድረስ ይህንን ክብራቸውንና ታላቅነታቸውን ጠብቀው ኖሩ። ከእነዚህ ዓመታት በኋላ ባሉት ሰባት መቶ ዓመታት ስድስቱ ምሥጢረ ጥበብ ስለተሰወረባቸው ክርስቲያን የሚለው የማኅበራቸው ስም ቢቀጥልም ከመንፈሳዊ በረከት ጋር የነበራቸው ትስስር ግን እጅግ ላልቶ ነበር። ወደ ቀደመው ነገራችን ስንመለስ የአዳም ወገኖች የሚኖሩበት ምድር እንዲሁ ጥበባቸው የታወቀና ስም ያለው እንደመሆኑ ማኅበራቸውም ስም ያለውና የታወቀ ነበር። ይህም በክርስቶስ በኩል የክርስቲያን ማኅበር ተብሎ ይጠራል። ግን የማኅበራቸው ስም ክርስቲያን ተብሎ የሚጠራ ቢሆንም በዚህ ማኅበር ስር የሚገኙት ህዝቦች ሁሉም ክርስቲያኖች አልነበሩም። ማህበራቸው የክርስቲያን ማህበር ሆኖ ሳለ እንዴት በማህበሩ ስር የሚገኙት ህዝቦች ሁሉም ክርስቲያኖች ሊሆኑ አልቻሉም? አልኩት። የነገረኝ ነገር ከለመድኩት አስተሳሰብ የተለየ ሆኖ ባገኘው። በመጨረሻው ቀን በምድራዊ ሰማያት የሚገኙ ስጋዊ ደማ የሆኑ ፍጥረታት በፍርድ ወንበር ፊት እንደሚቆሙ እናውቃለን። በዚህን ወቅት በስጋ ሲኖሩ በነበረ ጊዜ ክርስቶስን እናውቀዋለን ያሉት ከፊት ሄደው ቆሙ። በስጋ በዚህ ምድር ሲኖሩ በነበረ ጊዜ የማያውቁት ይህ ደግሞ ማን ነው ሲሉ ከኋላ ሄደው ቆሙ። ነገር ግን የፍርድ ቃል በተሰማ ወቅት በስጋ በዚህ ምድር ስንኖር እናውቀዋለን ካሉት መካከል የተወሰኑት በተፈጥሯዊ ባህርያቸው ያላወቁት ሆኑ። በስጋ ስንኖር አናውቀውም ካሉት መካከል ደግሞ በተፈጥሯዊ ባህርያቸው የሚያውቁት ተገኙ። ይህ ብቻ ሳይሆን እነዚህ በኋላ ያወቁት በመንግስተ ሰማያት ከሱ ጋር በአንድ ማኅበር ስር አብረውት ኖሩ። እንግዲህ ዛሬ በስጋ የክርስቲያን ማህበር ናቸው ብለን ካልናቸው ክርስቲያኖች መካከል በመጨረሻው ዕለት ከክርስቲያን ማህበር የሚለዩ ከሆነ፣ እንዲሁም ዛሬ በስጋ እነዚህ ክርስቲያን ስላልሆኑ በክርስቲያን ማህበረሰብ አይቆጠሩም ካልናቸው መካከል በመጨረሻው ዕለት በክርስቲያን ማህበረሰብ የሚጠቃለሉ ከሆነ፣ ዛሬ ላይ የሆነ በክርስቲያን ማህበረሰብ የሚገኙት ህዝቦች ሁሉም ክርስቲያን መሆን አለባቸው እንዴት እንላለን? ይህ መንግሥተ ሰማያትን የሚወርስ የክርስቲያን ወገን ነው ይህ ክርስቲያን ወገን ስላልሆነ መንግሥተ ሰማያትን የማይወርስ ነው ብለን የምንለይ እኛነን እንዴ እንኳን የሌሎቹን መጨረሻ አውቀን በሌሎች ላይ ልንፈርድ ቀርቶ ስለ ራሳችንም መጨረሻ ቢሆን ምንም የምናውቀው ነገር የለም። መንግሥተ ሰማያትን እንደምንገባ እናውቃለን የምንል ከሆነ ለምን እንደ ጥፋተኛ በፍርድ ወንበር ፊት ሄደን እንቆማለን? መቼስ ሰው ጥፋተኛ አለመሆኑ እየታወቀ በፍርድ ወንበር ፊት ሊቆም አይገባውም፣ አለ ወልደ ሩፋኤል በጠነከረ አንደበት። ግን ይህ እኛን በክርስቶስ አምነን የምኖር ህዝቦች ተስፋ የሚያስቆርጠን አይደለም። እኛ የመንግሥተ ሰማያት ወራሽነን እያልን በሌሎች ላይ እንዳንታበ የሚያደርገ እንጂ፣ አለ ወልደሮፌኤል መልሶ በተረጋጋ እንድበት። ይህ ይበልጥ ግልጽ እንዲሆንልህ፣ አለ ወልደሮፌኤል ግራ ያጋባኝን ነገር ይበልጥ ሊያስረዳኝ ፈልጎ፣ ይህ ይበልጥ ግልጽ እንዲሆንልህ ጥንት በነበሩት አባቶቻችን መንግሥት ስር ስለነበረው ስለዚህ ማኅበር ትስስር ላስረዳ። ባለፈው መጀመሪያ በተገናኘን ጊዜ ትዝ ይልህ ከሆነ የቤተ ክርስቲያን መዋቅር ምን እንደሚመስል አስረድቼ ነበር። ያን ጊዜ እንደነገርኩ ቤተ ክርስቲያን በሁለት አስተዳዳሪዎች ትተዳደራለች። ይኸውም ሰው ሥጋና ነፍሱ እንደሚያስተዳድሩት መሆኑ ነው። በነፍስ የሚመሰሉት በስውር ቤተ ክርስቲያንን እያስተዳደሯት የሚገኙት መንፈሳዊ የሆኑ ቅዱሳን አባቶች ናቸው። በሥጋ የሚመሰሉት ደግሞ እኔ እናንተ የምናውቃቸው የቤተ ክርስቲያን አስተዳዳሪዎች ናቸው። ነገር ግን ሀገር የምትመራው በቤተ ክርስቲያን አስተዳዳሪዎች ብቻ አይደለም። መንግስት መስርተው ሀገሩንና ህዝቡን የሚመሩት ነገስታት ወይም ሀገር መሪዎች አሉ። ምንም እንኳን እነዚህን የመንግስት አስተዳዳሪዎች ከቤተ ክርስቲያን አስተዳዳሪዎች የተለዩ ናቸው ብንልም ከቤተ ክርስቲያን ጋር ግን ኅብረት አላቸው። ነገስታት ወይም የሀገር መሪዎች ከቤተ ክርስቲያን አስተዳዳሪዎች ምክርን ይቀበላሉ። መንግስታቸውን በስድስቱ ሚስረ ጥበብ እንዴት መምራት እንዳለባቸው፣ ህዝቡን እንዴት ማስተዳደር እንዳለባቸው ምክር ይማከራሉ። የቤተ ክርስቲያን አስተዳዳሪዎች ደግሞ ከቅዱሳን ጋር ኅብረትና ትስስር ስላላቸው ቤተ ክርስቲያንን እንዴት ማስተዳደር እንዳለባቸው ትዕዛዝ ይቀበላሉ። ይህ ትስስር በዚህ ሁኔታ ቀጥሎ እስከ መንግሥተ ሰማያት ይደርሳል። አንተ እንድታውቁ የፈለግኩት ቅድም በክርስቲያን ማኅበር ስር በሥጋ ክርስቲያን ያሉ ይገኛሉ ብልህም የሚገኙበት ስፍራ ግን በዚህ መዋቅር ተለይቶ የተቀመጠ ነው። በስጋ ሲወሩ ሳለ ክርስቶስን የማያውቁት በመጀመሪያው ደረጃ ላይ በሚገኘው የመንግሥት አስተዳደር ገብተው አገልግሎት ይሰጣሉ። ምንም እንኳን በመጨረሻው እውነት ክርስቶስን በተፈጥሯዊ ባሕርያቸው ያውቁታል የተባሉት የሚለዩ ቢሆንም በቤተ ክርስቲያን አስተዳደር ውስጥ እነዚህ ክርስቶስን በሥጋ ሳሉ የማያውቁት ገብተው ሊያገለግሉ አይችሉ። በተመሳሳይ ሁኔታ በሥጋ ሳሉ በተፈጥሯዊ ባሕርያቸው ክርስቶስን ያላወቁት በነፍስ በሚመሰሉት ቅዱሳን መካከል ገብተው ሊያገለግሉ አይችሉ። ከዚህ በላይ ባሉት ስፍራዎችም እንዲሁ ይሆናል። እኛ እስከምናውቀው ድረስ በስጋ ክርስቶስን አውቀዋል በሚሉትና አናውቀውን በሚሉት መካከል ያለው ልዩነት ይህ ብቻ ነው። ይህ አስተሳሰብ ጥንት በነበሩት አባቶቻችን ስልጣኔ ስር ነው። በዚህም አስተሳሰባቸው ስማቸውን አከበሩ፣ በከበረው ስማቸውም የገዥነታቸውን ክብር አመጡ፣ አለው እንደ ሩፋኤል ይህ በስማቸው የገዥነት ክብራቸውን ማምጣት የቻሉት እንዴት ነው? ሰው በስሙ እጅግ የከበረ ቢሆን በዚሁ በከበረው ስሙ የሚፈልገውን ማከናወን ይቻለዋል። ይህ እንዴት ነው ቢባል ይኸው የከበረው ስሙ ከእሱ ከፊት ፊት እየቀደመ ሁሉም ነገሩን ያከናውንለታል። ንጉሥ ይህንን ስሩ፣ ይህንን አድርጉ ብሏል ተብሎ እሱ በሌለበት በስሙ ብቻ ሁሉም ነገር ተሰርቶ እንደሚያልቅ መሆኑ ነው። ይህ ባይሆን ኖሮ ትእዛዙን ንቀው እሱ በአካል እስኪመጣ ወይም መልእክተኞቹን ልኮ እስኪያዛቸው ድረስ ይጠብቁ ነበር፣ አለ። ትክክል ብልሃል አልኩት፣ ሐሳቡ ቢገባኝ። እንግዲህ ከስድስቱ ምሥጢረ ጥበባት መካከል የሚጠቀሰው ስም እነዚህን የመሰሉ ጥበቦችን ይዟል። በአጠቃላይ ስም ለመክበርም ይሁን ለመዋረድ እጅግ ትልቅ ስፍራ አለው። ፍጥረታት በተፈጥሯዊ ባህሪያቸው ተመርተው የከበረ ስም ላለው ፍጥረት ይገዛሉ። እንግዲህ ይህ እንደ ቀላል የምንመለከተውና እምብዛም የማንጨነቅለት ስማችን በሕይወታችን ውስጥ ትልቅ ስፍራ አለው። እኛ ከመከበራችን በፊት ቀድሞ የሚከብረው ስማችን ነው። እኛ ሄደን ድል ከማድረጋችን በፊት ቀድሞ ጠላቶቻችንን ድል የሚያደርግልን ይሄው ስማችን ነው። እኛ በሌለንበት ስፍራ ሁሉ እንደኛ ሆኖ ከኛው ስር የሚኖሩትን ቤተሰቦቻችንን በአንድነት የሚያስተዳድርልን ይሄው ስማችን ነው። ስምን መልአክ ያወጣዋል እንደሚባለው ተፈጥሯዊ የሆነውን ባህሪያችንንና ከየትኞቹ መላእክት ጋር አስተሳሰባችን ኅብረት እንዳለው የሚናገረው ይኸው ስማችን ነው። እኛ በዚህ ምድር የድርሻችንን ተመላልሰን ካለፍን በኋላ ከእጆቻችን የጥበብ ሥራዎች ጋር ሆኖ የሚጠራው ይኸው ስማችን ነው። እንግዲህ ከስድስቱ ምሥጢረ ጥበባት አንዱ የሆነውና በስም የሚወከለው ጥበብ ይህ ነው አለ ወልደ ሩፋኤል በዚህ በኩል ያለውን ጨርሶ ያስረዳኝ በሚመስል ስሜት።